እኔ ባገኝሽ ማለት ነው። ባገኝሽ አላገኝሽም እንጂ ባገኝሽ ይቅርታ ጠይቅ። ይኸው ይቅርታ፣ ሚኪ። አይ አይደለም፣ እንትን ብየው ነው አስቀይም፣ የሆኑ ለዛ ነው እንጂ። ጥፋትሽ ማመንሽ እራሱ አንድ ትልቅ ነገር ነው። በይ ይመችሽ፣ መልካም ምሽት ይሆንልሽ። እንጂ ልመጣ ነበር። አሁን አንኳኩቼ ማለት ነው። ሞን፣ ይኸውልህ ስማኝማ፣ ፋሚሊ ያለህ ወይስ ሰው እያስገባህ ልታወራ ነው? ለምን ፈልገሽ ነው? አይትም ብዬ ጌም እየተጫወትክ ከሆነ መጥቼ ላይክ ብዬሽ። ጌም መጫወት ፈልገሽ ነው ወይስ መጥተሽ ልተኝ ኧረ እኔ ላይክ ፈልጌ ነው ሰው ጌም ሲጫወት ማየት ፈልጌ ነው ለምን ቤቴ መተሻታኝ እኮ መቼ ላይ እኮ ነው እዛ ጋር ቁጭ ትይ እና እኔ ስጮ ትይኛለሽ ሰው ቤት መሄድ እኔ አንቺ ቤት ልምጣ ሰው ሲመጣ በጣም የምታሳዝኝ ማርያምን ማርያምን ነው የምልሽ በጣም

ትሄዳላችሁ እኔ እኮ እኔ አልደበረኝም እኮ በደንብ አስቀይሙኛ። ምድራም የምትሄደው አትሂድ፣ ሄዳን ነው። ምን እየተደረገ ነው? ከኋላሽ ከበስተጀርባሽ ከየትኛው ጀርቤ የሚንኳኳው ነገር ምንድን ነው? ምግብ ነው? ስር ምግብ የተሰራ ነው ነው እንዴ? ስደቤ ለምን ጤም አለብን? አረ ጌታ ሆይ ደከመኝ። እኔ ልጅ ደክሞኛል። እግር እግር የመሰለ ሰው እየገባ ነው። ደክሞኛል። ሰላም እንዴት ነሽ? ኧረ በኢየሱስ ሳኒ ሰው ገብቷል እንዴ? እኔ የሆነ ሰው ይታየኛል። ሃይ ሃይ ሃይ እሺ ሀይ፣ እንዴት ነሽ ሰኒ? ላዋራት ስለምፈልግ አንዴ ተውጭ። ልንሄድ ነው አለሽ እንዴ? ሰኒ ፈልገህ ነው መጣ ወይ? ቆለለ ቆለላኩ። አይ ለሰኒ ለሰኒ ነው የላከው። እሺ ልውጣለሽ፣ ሰኒ ከይቅርታ ጋር እንዴ ሁሉ አንድ ደቂቃም አልፈጅም። ሰኒ እንዴት ነሽ አላው? እንዴ ነ አላ። በጣም ቆንጆ ነሽ ሰኒ። አመሰግናለሁ ደህና ነሽ ወይ? እግዚአብሔር ይመስገን። ጓደኛሽ ናት?